ሰይጣን አለምን ከሚቆጣጠርባቸው መሳሪያዎች ውስጥ ገንዘብ፣ ፖለቲካ፣ ሥልጣንና ሃይማኖት ዋና ዋናዎቹ እንደሆኑ ይታወቃሉ። ሴቶች እንዴት በሰይጣን እጅ ሊወድቁ ይችላሉ? ውድ እህቶቼ ሀሳቡን በቀናነት እንድታዳምጡ አስቀድሜ እጠይቃለሁ። ውድ የአንሶድ ቤተሰቦች አብራችሁን ሁኑ። ሴቶች ከሁሉም ከክብርና ና ዝና በላይ አማላይ ባመኑበት ነገር እንደ ተራራ ጸንተው የሚቆሙ እጅግ ሲበዛ ደፋርና ኃይለኞች ናቸው። ይህን የተደበቀ ኃይላቸውን ደግሞ ውበትና ቁንጅናቸው፣ ዘዴና ብልሃታቸው፣ ሴትነታቸውና ፈጣሪ አእምሯቸው ሲጨመርበት ምን አይነት ድንቅ ፍጥረት መሆናቸውን እንገነዘባለን። ሴቶች ማንንም ለማጥቃትና ለማስወገድ ሲፈልጉ እንዳሳደጉት ውሻ ጃስ ማለት ብቻ በቂያቸው ነው። ሴቶችና ሰይጣን ሰይጣን ሴቶችን መጠቀም የጀመረው ከዘፍጥረት ከሔዋን ጀምሮ ነው። ሴቶችን ትልቅ ደካማ ጎን ከንቱ ውዳሴና ፈጣን ለውጥ ፈላጊ መሆኑን ያውቅ ስለነበር በቀላሉ ለሰው ልጅ ሞት መሳሪያ አድርጎ ተጠቅሞባቸዋል። ከታሪክና ከመጻሕፍት በጥቂቱ ስንመለከት በሰው ልጆች ታሪክ በክፉም ሆነ በደግ የሴቶች ተጽዕኖና አስተዋጽኦ ከፍተኛ ነው። ፈሪውን ማጀገን ያውቁበታል፣ ጀግናውንም ማንበርከክ ይችሉበታል። ሲፈልጉም ጎባጣውን ያቀናሉ ካልፈለጉም ቀናውን ያጎብጣሉ። ለምሳሌ ያክል የሂትለርን ታሪክ ብንመለከት ሂትለርን የመሰለ ዓለምን ያስጨነቀ ብርቱ፣ በሚስቱ ፊት ግን አንደበቱ እንደሚተሳሰር ታሪክ ይናገራል። ታላቁ እስክንድር በኪሎፓትራ ፍቅር ተነድፎ የመንግስቱን አብዛኛውን ግዛት አስወግዷል። የመጽሐፍ ቅዱስ ታሪክ ስንመለከት ሳምሶን በኃያልና በብርታት የሚታወቅ ሰው፣ በፍልስጤማዊት ቁንጅና ተሸንፎ ሚስጥሩን ዘግዝቆ በማውጣት ለውድቀት ተዳርጓል። በሀገራችን ተሞክሮ እንኳን ብንነሳ ከታላቁ ያዱአ አይደል በስተጀርባ የምናገኘው የሴቶችን የፈጣን አእምሮ ስልት ውሳኔና ቁርጠኝነትን ይሆናል። ሴቶች በሃይማኖታዊ ስነ ምግባር ተአንጾ መያዝ ከተቻለ ይህንን እምቀ አምሮአቸውን ኃይላቸውን ለመልካም ነገር ማዋል ይቻላል ና የእምነት ተቋማት ይህንን ማድረግ ካልቻለ ግን ሴቶችን በማንኛውም ጊዜና ቦታ ለሰይጣን ወይም ለኢሉሚናቲ አውዳሚ መሳሪያዎች ሆነው ሊገለገሉ ይችላሉ። ሰይጣን በዚህ ባለንበት ዘመን ዓላማውን ለማስፈጸም ሴቶችን ከሚጠቀምባቸው አንዱ መንገድ የመዝናኛውና የኢንዱስትሪ እንዲሁም ሶሻል ሚዲያ ነው። በኮስሞቲክስና በፋሽኑ ዓለም በማጥመድ በሰውነታቸው እንዲያምኑ በማድረግ በቁስ የተሸፈነ የውሸት ማንነት በማላበስ ያለ ኮስሞ ተፈጥሯቸውን እንዲጠሉ በማድረግ ለተለያዩ የአእምሮ እክል እንዲጋለጡ በሰፊው ሰርቷል። የሴቶችን ውበታቸውን በገንዘብ በመግዛት በሚውዚክ ቪዲዮ ክሊፕ እርቃናቸውን በማሳየት ወይም የተለያዩ የሰውነት ክፍላቸውን በማሳየት ሕዝቡን በዝሙት ለመጣል ይጠቀምባቸዋል። በተጨማሪም በፖርኖግራፊ ኢንዱስትሪ ውስጥም ይጠቀምባቸዋል። በሶሻል ሚዲያ እንደ ኢንስታግራም፣ ቲክቶክ፣ ፌስቡክ የመሳሰሉ ፕላትፎርሞች ላይ ላይክ እና ፎሎወር ለመሰብሰብ ያልተገባ ፎቶ ቪዲዮዎችን፣ ኮንተንቶችን እንዲያጋሩ ዘመናዊነት በሚል ገመድ አስረው ከፈጣሪ ስርዓት በማስወጣት ሕዝቡን ወደ ዝሙት እንዲነዱት ይጠቀምባቸዋል። በተጨማሪም የቤተሰብ ምጣኔ በሚል ሰይጣን ብዙ ተባዙ ምድርንም ሙሏት የሚለውን የእግዚአብሔርን ቃል ለመቃወም አሁንም ሴቶችን ተጠቅሞባቸዋል። ግዙፉ የዓለም አቀፍ የንጆስ እንዲቋቋም በማድረግ ከፍተኛ በጀት በመመደብ በመላው ዓለም ሀገራት የቤተሰብ ምጣኔ እቅድን በማስተዋወቅ እናትን በማሐፀን በወሊድ መቆጣጠሪያ እንክብሎች በማዳከም ፅንስ እንዳትይዝ እስከ ማድረግ ደርሰዋል። በዚህም ዶክተር ክሪስቲን ትራክስለር በሚኒሶታ አሜሪካ በጋይኖኮሎጂስት ባለሙያነት ከሃያ ዓመት በላይ እየሰሩ የሚገኙ የሚስጥራዊን የስድስት ስድስት ቡድንን ሴራ በእጅጉ የሚቃወሙና የሚያጋልጡ ሐኪም ናቸው። ሲንግል ማም አግብተው በክብር የሚኖሩት ሴቶች ለብቻሽ መቆም ትችያለሽ፣ ወንድ አያስፈልግሽም፣ ወንድ ልጅ ለመውለድ ብቻ ነው የሚጠቅም፣ ከወለድሽ ሲንግል ማም መሆን ትችያለሽ፣ እንደፈለግሽ መኖርም ትችያለሽ፣ ትዳር እስር ቤት ነው በሚል አስተሳሰብ ባለትዳሮች ብዙ ልጅ እንዳይወልዱ በአንድ ወይም በሁለት ልጅ እንዲወሰኑ በማፋታት በዝሙት እንዲወድቁ ትልቁን ስራ ሰርተዋል። ሲንግል ማም ፋሽን በሚመስል መልኩ ወረርሽኙ ሀገራችን ላይ በመስፋፋት ብዙ ሰዎች እንዲፋቱ መንስኤ ሆኗል። ይህንንም አጀንዳ በሴቶች አርቲስቶች በኩል እያስፋፉና ሴቶችም ትዳር ከፈቱ በኋላ ጅም በመስራት የተለያዩ ሀገራት መዝናናት፣ ፋሽን በመልበስ የተለያዩ ሆቴሎች በመመገብ በአጠቃላይ በመዝናናት የሚያሳልፉትን ጊዜ በመፍታታቸው እንደተመቻቸው የሚያሳይ የውሸት ደስታ በሶሻል ሚዲያ በማጋራት ያንበሳውን ድርሻ ይወስዳሉ። ከዚህም ጀርባ ማን እንዳለ ግልጽ ነው። ሰይጣን በዋናነት ሴቶችን የሚጠቀምበት ትልቁ ፍልስፍና ወይም ሐሳብ የኒው ኤጅ ሞመንት አካል የሆነው የሴታዊነት ፅንሰ ሐሳብ ወይም ቴዎሪ ኦፍ ፌሚኒዝም ነው። የሴታዊነት ሐሳቤ እንቅስቃሴና ርዕዮተ ዓለም በቁጥር እጅግ በርካታ የሆኑ የፌሚኒዝም አይነቶች አሉ። ለምሳሌ በሃይማኖት፣ በአንትሮፖሎጂ እና በተለያዩ የዘርፎች የሚንቀሳቀሱ በውጭ መልካቸውም ከወንድ ጋር እኩልነት ወይም ጀንደር ኢኳሊቲ በሚል ይንቀሳቀሳሉ። ውስጡን ለመመርመር ብንሞክር ደግሞ መርዛማ የሆኑ ጎጂ አዲስ ባህልን የመፍጠር ፍልስፍና ነው። ለጊዜው ሁሉን አይነት ለማየት ባንችል ከፍተኛ ትኩረት የተሰጣቸውን ሶስት አይነት የፌሚኒዝም ክፍሎችን እንመልከት። የመጀመሪያው የምዕራቡ ዓለም ፌሚኒዝም ወይም ዌስተር ፌሚኒዝም ተብሎ የሚጠራው ይህ የነጭ የሴቶች የፌሚኒዝም እንቅስቃሴ ሲሆን ዋና መልእክቱ የሴቶች መብት በወንዶች ተረግጧል፣ ስለዚህ የወንዶች የበላይነትን መዋጋት ነው። ህብረተሰቡም የተዋቀረው በአባታዊ ወይም የወንድ አሰራር ስለሆነ ወደ እናታዊ አመራር እንለውጣለን የሚል ነው። ይህ ማለት የዘር ሐረግ የሚቆጠረው በወንድ ነው፣ ቤተሰብ የሚተዳደረው ወይም የቤተሰብ ልጆች የሚጠሩት በወንድ ነው። እሱን የመቃወምና ወደ ሴት ባህሪ የመቀየር ንባሌ ይዘው የመጡ ናቸው። በሁለተኛ የአፍሪካን አሜሪካን ሴቶች ፌሚኒዝም ወይም ደግሞ ብላክ ፌሚኒዝም እንቅስቃሴ። ይህ ፌሚኒዝም የሚለውን ቀድመው የነጭ ሴቶች ስለጀመሩት ይህ ስም በመቀየር ውሜኒስት በሚል አዲስ ቃል ይጠራል። ዓላማውም እኛ መንታ ጭቅ ሆናለብን፣ አንደኛ በባሎቻችን፣ ሁለተኛ በባርነት ዘመን በነጭ አሰሪዎቻችን ብለው ስለሚያምኑ ከነጮች ፌሚኒዝም ጋር ግንኙነት የለውም ብለው ያስባሉ። በሶስተኛ ደረጃ የምናገኘው የአፍሪካ ፌሚኒዝም ነው፣ ወይም አፍሪካን ፌሚኒዝምስ የምንለው ስማቸውንም በነጠላው ፌሚኒዝም ብቻ ሳይሆን ፌሚኒዝምስ በማለት ራሳቸውን ሰይመዋል። ይህንንም ሲገልጡ አፍሪካ በጎጥና በቋንቋ ስብጥር የበዛ ስለሆነ የአፍሪካ ሴቶች ችግር እንደዛው የበዛ ነው ብለው ያምናሉ። የነጮች ይቆይና፣ የጥቁር ሴቶች ፌሚኒዝም ከሚመሩት ሴቶች መካከል ዊሜኒዝም የሚለውን የመሰረተች ሴት እንመልከት። አሊስ ዋከር የታወቀች አሜሪካዊት ደራሲና የማህበረሰብ አንቂ በርካታ የመጽሐፍትና መጣጥፎችን ያሳተመች ናት። አሊስ ከነጮች ፌሚኒዝም የተለየውን ውሜኒዝም የሚለውን በመጽሐፏ ለመጀመሪያ ጊዜ የተጠቀመች ናት። ይህ ቃልም ዛሬ አሜሪካን አካዳሚ ኦፍ ሪሊጅን፣ ዘ ሶሳይቲ ኦፍ ባይብሊካል ሊትሬቸር፣ ብላክ ላይቭዝ ማተር፣ ሃሽታግ ሚቱ የሚባሉ አስተሳሰቦችና እንቅስቃሴዎች ውስጥ ጎልቶ የሚታዩ ሐሳቦች ናቸው። ኤልጂቢቲኪው ወይም የግብረ ሰዶማዊነት እና የጾታ መቀየርን በከፍተኛ ሁኔታ የምታበረታታ እንዲሁም ለመብታቸው የምትቆም ሴት ነች። ቀድሞንም ትዳር የነበራትና የአንድ ሴት ልጅ እናት ስትሆን በኋላ ግን ዘፋኝና የዘፈን ግጥም የምትጽፈውን ቴሬሲ ቻፕማን ጋር የፍቅር ግንኙነት መሰረተች። በሙሉ አንደበቷም ከሴት ጋር የጀመረችውን ይህንን የፌሚኒዝም ውጤት የማንም ሳይሆን የእኛ ብቻ ጉዳይ ነው ብላለች። ሃይማኖትንና አስተምሮዎችን የምትቃወመውም ኤሊስ የምትከተለው ከስበት ህግና ከሜዲቴሽን ጋር የተያያዘ አምልኮ ወይም አስተሳሰብ ነው። የሚያራምዱትም ዋና ዋና ሐሳቦች ጸረ ወንድ አቋም ማራመድ፣ የሃይማኖት ጨቋኝ ስለሆነ መጥፋት አለበት የሚል ሐሳብ፣ አዲስ ሃይማኖት የመመስረት እቅድ ወይም ሐሳብ፣ ፈጣሪን አንተ ብለን ሳይሆን አንቺ ብለን የመጥራት አለብን የሚል ሐሳብ፣ ሴት ልጅ ወንድ አያስፈልጋትም የሚል ሐሳብን በዋናነት ያራምዳሉ። በአጠቃላይ የፌሚኒዝም እንቅስቃሴ ሲጀመር ስለ መብትና የጾታ እኩልነት ቢመስልም ወደ ውስጥ ሲገባ ግን መርዛማ ሐሳቦች የተሸከመ ነው። በሃይማኖት ትምህርት ለምሳሌ ያክል በኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ ሴትን ይጨቁን፣ ሴት ወንድን ትጨቁን የሚል አስተምሮ የለም። ከኢየሱስ ክርስቶስ ቀጥሎ የእመቤታችንን ክብር ብቻ በማየት ምን ያክል ምስክርነት እንደተሰጠን ማየት ትችላላችሁ። ይህንን ባለመረዳት በተለይ ይህችን ቤተክርስቲያን እንደ ሴት ጨቋኝ አድርጎ መናገር ፍጹም ከእውነት የራቀ ነው። ውጊያውም ከእግዚአብሔር ሕግ ጋር ነው። እሳቤውም ለሴቶች በአዲሱ እምነት ሴቶችን ከወንድ በመነጠል በየጎራቸው ወንድ ከወንድ ጋር፣ ሴቶች ከሴቶች ጋር የግብረ ገሞራ ስራ እንዲሰሩ እንቅስቃሴ ያደርጋሉ። ይህንን ሐሳብ በየንጂው አማካኝነት በኢትዮጵያ ገጠሪቱ ክፍል ላለፉት በርካታ ዓመታት በእርዳታ ሰበብ ፆታዊ ጥቃትን የመከላከል በሚል ሽፋን ወንድ ጠልና የተለያዩ ስልጠናዎችን ሲሰጡ እንደነበር ይታወቃል። እንዳሰቡት ባለመስራቱ ወደ ከተማ በኒው ኤጅ ሙቭመንት በሚል ጽንሰ ሐሳብ በመግባት ብዙ ስራ በመስራት የከተማ ሴቶችን በተለይ የአዲስ አበባ ሴቶች ላይ ውጤታማ እየሆኑ በመምጣታቸው ነገሩን ገሃድ ማውጣት ጀምረዋል። እህቶች ይህንንም ሐሳብ በደንብ እንድትመረምሩትና ፈጣሪው ባድርጎ የፈጠራትን ሴት ሕይወትን የምትሰጥ ሴት ከአምላኳ በመነጠል የሰይጣን ሎሌ ለማድረግ የሚደረገውን ሁሉ በእውቀት እንድትመረምሩ እያልኩ ወደ ቀጣዩ ሐሳብ እሄዳለሁ። በተጨማሪ የወንድማማችነትና የህትማማችነት ፍራተርኒቲስ ኤንድ ሶሮሪቲስ የሚባል ማህበር፣ በጥቅል አነጋገር የግሪክ ህይወት ተብሎ የሚጠሩ እነዚህ ቡድኖች በአብዛኛውም በዩናይትድ ስቴትስ እና በአውሮፓ የሚገኙ ቡድኖች ናቸው። ፍራተርኒቲስ የሚለውን ቃል ፍራተር ከሚለው የላቲን ቃል የተወሰደ ሲሆን ትርጉሙም ወንድም ማለት ነው። ሶሮሪቲ ሚለው የሚለው ላይ ደግሞ ሶሮር የሚለውን ወደ አማርኛ ብንቀይረው እህት የሚል ትርጉም አለው። እነዚህን ቃል በመውሰድ የወንድማማችነትና የእህትማማችነት ቡድን በማለት መስርተዋል። በአሜሪካና በአውሮፓ ዩኒቨርስቲዎች በመንቀሳቀስ ዲግሪ ተማሪዎችንና ወደ ዩኒቨርስቲና ኮሌጆች ሊገቡ ያሉ አባላቶችን በማድረግ የጀመሩ ሲሆን ይህ ሚስጥራዊ እንቅስቃሴ የጀመረው በ18ኛው ክፍለ ዘመን በሰሜን አሜሪካ መሆኑ ይታወቃል። ለምሳሌ ፋይቤታ ካፓ የተመሰረተው በ1775 እንደ አውሮፓውያን አቆጣጠር ይህም ድርጅት የተቋቋመው የመጀመሪያው ቡድን ነው። ከዚህም ቀድሞ የተወሰኑ እንቅስቃሴዎች ቢኖሩም ይህ ግን ትልቁ ሚስጥራዊ ቡድን ነው። ከዚህ በኋላ በሃርቫርድ በየልድ እና በሌሎች ዩኒቨርሲቲዎች እንዲሁም በአንዳንድ ሀገራት የተስፋፋ በመሄዱ በ1854 ማህበሬ ወንድማማችነት የተባለ በኒው ጀርሲ የሚገኘውን ፕሪንስተን ዩኒቨርሲቲ በግልጽ ተቋቋመ። ታሪካዊነትና አመጣጡን በተወሰነ ለማየት ሞከርን እንጂ በጣም ብዙ አይነት ማህበሮች እንዳሉ አለም የሚያውቀው እውነት ነው። እነዚህም የዘመኑ እንቅስቃሴና የአዲሱ አስተሳሰብ የተባለ መርዛማ ክህደት ውጤቶች ናቸው። ስለዚህም ክርስቲያን ነኝ ብለው ለሚያስቡ ወጣቶች እጅግ አደገኛ ቡድን እንደሆነ ማሳወቅ ፈልጋለሁ። የሚገለጡባቸው ባህሪያትን ስናይ ሚስጢራዊነት፣ የነጠላ ጾታ አባልነት፣ ለድርጅቱ ታማኝነት ለማሳየት ቃል መግባት፣ ልዩ ምልክት በመጠቀም በተለይ የግሪክ ፊደላትን መጠቀም፣ ውስብስብ የሆኑ ፒኤምሲ ምልክቶችን መቀበል፣ የሜሶናዊ ምልክቶችንና እምነቶችን መገለጫዎችንን መጠቀም። እነዚህ ሁሉ የነሱ መገለጫዎች ወይም ባህርያቶች ናቸው። እንደ ተማሪ የወንድማማችና የትማማች አባል ከሆኑ በኋላ ሙሉ በሙሉ የወንጌልን ትምህርት ይቃወማሉ በኢየሱስ ክርስቶስና በክርስትና ሃይማኖት ያሉትን አስተምሮ አይመሩም። ክርስትናን የሚቃወሙ የፍሪሜሶን ሰይጣናዊ ምልክቶችን ይደግፋሉ። በክርስቶስ የተደረገልን መዳን መቃወም። አንድ ተማሪ የወንድማማችነትና የትማማችነትን ቡድን ከተቀላቀለ በኋላ የሚያሳያቸው ባህሪዎችን እናያለን። የመጀመሪያው ሙሉ በሙሉ የወንጌል ትምህርትን ይቃወማል። በኢየሱስ ክርስቶስና በመሰረታዊ ክርስትና አይመሩም። ክርስትናን የሚቃወመውን የፍሪሜሶን ሰይጣናዊ ምልክቶችን ይደግፋሉ። በክርስቶስ የተደረገልንን መዳን ይቃወማሉ። በኤቲስት እና በኤግኖስቲክስ ቡድኖች ይመራሉ። ከሌሎች በመለየት ሚስጥራዊ በመሆን የራስን እምነትና አስተሳሰብን የማራመድና አሁን በዚህ ባልገለጽናቸው አደገኛ አስተሳሰቦች የተበከለ በመሆኑ ክርስቲያኖች ፈጽሞ ሊከተሉት የማይገባ ሚስጥራዊ ቡድን መሆኑ በግልጽ ለመናገር እንችላለን። ውድ እህቶቼ፣ በመጨረሻም ዘመን የሰይጣን ማህበሩ ሴት ወንድ ሳይል ሁሉንም ለማጥቃት እየሰራ ነው። በዚህም ቪዲዮ ሴቶች ከወንዶችን በመነጠል ዘር እንዳይቀጥልና እምነትን በማስቀየር ከክርስቶስ ልጅነት የመነጠል ስራውን ለማየት ሞክርናል። በቀጣይም ወንዶች በሰይጣን እንዴት እንደተጠለፉ የምናይ የምናየው ይሆናል። ጊዜው በእውቀት የምንመረምርበት ነው። በእምነት የምንጠነክርበት ይሁን እያልን ውድ የአንሶድ ቤተሰቦች በሌላ ሀሳብ እስክንገናኝ ቸርን ሰንብት።